ሰላም ሰላም ተመልካች አድማጮቻችን የዛሬን የመስከረም 22 የዕለተ ሐሙስ የምንዛሬ መረጃዎችን ይዘንላችሁ መተናል። እንደተለመደው ሁሉንም አስራ ስምንቱንም አለም አቀፍ የምንዛሬ ተመኖች የምናቀርብላችሁ ነው የሚሆነው። ዛሬ እነ ዶላር እነ ዩሮ፣ ፓውንድ ስተርሊንግ፣ የስዊስ ፍራንክ፣ አውስትራሊያ ዶላር፣ የካናዳ፣ የቻይና ዩዋን፣ የድርሃም እንዲሁም የኩዌት ዲናር፣ የሳውዲ ሪያል የኦማን የጆርዳን የባህሬን የቱርኪሽ ሊሬ የኢጅፕት ፓውንድ እንዲሁም ደግሞ የየመን ሪያል ያሉበትን የምንዛሬ ደረጃ የምናሳያችሁ ይሆናል። እንደተለመደው ከእናንተ የምንፈልገው ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቤተሰብ በመሆን እንድትቀላቀሉን በትህትና እየጠየቅን ቀጥታ ወደ ምንዛሪዎች ተመን እንሄዳለን። ዛሬ ዕለት ሐሙስ መስከረም 22 አንድ የአሜሪካ ዶላር በ165 3695 ይዘረዘራል። 100 የአሜሪካ ዶላር ደግሞ በ16536 95 በብላክ ማርኬት መረጃ እየተዘረዘረ እንደሆነ ያመላክታል። ዩሮን ስንመለከት አንድ ዩሮ በ194 ብር ከ1668 ሲዘርዘር ከትላንት ተመሳሳይ ቀን ጋር ሲነፃፀር የ0.04 አካባቢ ልዩነት አለው። መቶ ዩሮ ደግሞ በ19416 ከ68 ነው በመዘርዘር ላይ የሚገኘው ፓውንድ ስተርሊንግ ካላችሁ አንዱ የፓውንድ ስተርሊንግ በ222 ብር ከ7960 ሲዘርዘር መቶ የፓውንድ ስተርሊንግ ደግሞ በ22279 ከ60 በመዘርዘር ላይ ይገኛል። ቀጥልን የምንመለከተው የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ 27 ብር 5567 ሲዘረዘር መቶ የስዊስ ፍራንክ ደግሞ በ2755 ከ67 እየተዘረዘር እንደሚገኝ ያገኘ ነው የብላክ ማርኬት የኦንላይን መረጃችን ያመላክታል። ቀጥልን የምንመለከተው ምንዛሬ የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር እንዲሁ የተወሰነ ከትላንትና ከትላንት መስቲያ ካለው የተወሰነ በ0.05 አካባቢ ቅናሽን አሳይቷል። በመቶ 18 ብር ከ6339 ነው በመዝርዝር ላይ የሚገኘው። ቀጣዩ ምንዛሪያችን የሚሆነው ደግሞ የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር በ109 ብር ከ4119 ዝርዝር፣ መቶ የአውስትራሊያ ዶላር ደግሞ በ10941 ከ19 እየተዘረዘረ ይገኛል። ቀጥለን የምንመለከተው የቻይና ዮዋን ነው የሚሆነው አንዱ የቻይና ዮዋን በ23 ብር ከ2387 ይዘረዘራል። መቶ የቻይና ዮዋን ደግሞ በ2323 ብር ከ87 በኦንላይኑ የጥቁር ገበያ መረጃ መሰረት በመዘርዘር ላይ ይገኛል። ቀጥለን የምንመለከተው ተመልካች አድማቾቻችን የአርባ ሀገራት ምንዛሪዎችን ይሆናል። የኩዌት ዲናር የድርሃም የሳውዲ ሪያልን አከታትለን እንመልከት። የኩዌት ዲናር አምስት መቶ አርባ ብር ከሰባ ዘጠና ሁለት ሲዘረዘር መቶ የኩዌት ዲናር ደግሞ በሃምሳ አራት ሺ ሰባ ዘጠኝ ብር ከዘጠና ሁለት ያመላክታል። ትናንት ከነበረበት የምንዛሬ ተመን ዛሬ ደግሞ በዚህ አስራ አራት አካባቢ ግራፉ እንደሚያመለክተው ልዩነት አለው ወይም ደግሞ ቀንሷል ማለት ነው። በመቀጠል የምንመለከተው የሳውዲውን ሪያል ነው የሚሆነው የሳውዲ ሪያል በ44 ብር ከ0628 ሲዘረዘር መቶ የሳውዲ ሪያል ደግሞ በ4406 ብር ከ28 ይዘረዝራል። ቀጥለን የዲርሃምን የዛሬ የመስከረም 22 የ2018 ዓም ምንዛሬ ስንመልከት አንዱ የዲራ ምንዛሪ በ45 ብር ከ0345 ሲዘረዘር መቶ ዲራም ደግሞ በ4503 ብር ከ45 እየተዘረዘር ይገኛል። የኦማንን ስንመልከት አንዱ የኦማን ሪያል 430 ከ1746 ገብቷል። መቶ የኦማን ሪያል ደግሞ በ43 17 ብር ከ46 ይዘረዘራል። የጆርዳን ዲናርስ ስንት ገባ ካላችኝ፣ ዛሬ ዕለተ ሐሙስ መስከረም 22 ላይ አንዱ የጆርዳን ዲናር በኢትዮጵያ ብር በ233 ብር ከ1100 ሲመነዘር መቶ የጆርዳን ዲናር ደግሞ በ23311 ብር ከዜሮ ዜሮ እየተዘረዘረ ነው የሚገኘው የባህሪን ዲናርን እንመለከታለን ቀጥለን አንዱ የባህሪን ዲናር በ438 ብር ከ037 እየተዘረዘረ ነው መቶ የባህሪን ዲናር ደግሞ በ4383 ብር ከ97 ይዘረዘራል ቀጥለን የምንመለከታቸው የምንዛሬ ተመኖች ደግሞ በአማካይ ማለት ነው የምንዛሬ ተምናቸው በኢትዮጵያ ብር ሲዘርዘሩ አምሳ ብር እንዲሁም ከአምሳ ብር በታች ውንብር የቱርኪሽን፣ የኢጅፕትን፣ የየመንን፣ የእስሬት ሽቅልን፣ የኢንዲያ ሮፒን እና የፓኪስታን ሮፒን እናስመለክታችሁ ውስ ከዛ በፊት ግን እየነገርናችሁ ያለ ነው የዛሬ የመስከረም ሀያ ሁለት የዕለት አሞት በጥቁር ገበያ ያገኘናቸው ምንዛሬ ለእናንተ በማቅረብ ላይ ነው የምንገኘው። ቻና ከወደዳችሁት ላይክ በማድረግ አዲስ ከሆናችሁም ለቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠቆማቸዋለን። በዚህ ዩቲዩብ ቻናል ላይ የተለያዩ የቢዝነስ ሀሳቦች እንዲሁም የፋይናንስ መረጃዎች የሚቀርቡበት ዩቲዩብ ቻናል ነው። በማጋራት እንዲሁም ቤተሰብ በመሆን አብሮነታችሁን ታስቀጥሉ ዘንድ በትህትና እንጠይቃለን። የቱርኪ ስሌን ስንመለከት አንዱ የቱርኪ ትሬ በዛሬው መረጃ በሶስት ብር ከ9756 ሲዝርዝር መቶ የቱርኪ ትሬ ደግሞ 397 ብር ከ56 ይዘረዘራል። የኢጂፕት ፓውንድን ስንመለከት አንዱ የኢጂፕት ፓውንድ በ3 ብር ከ45 49 ሲዘረዘር መቶ የኢጂፕት ፓውንድ ደግሞ 345 ብር ከ49 የሚዘረዘረው የመን ሪያል እንመለከታለን። አንዱ የየመን ሪያል ስንት ገባ ካላችሁኝ በ69 ሳንቲ 05 ይዘረዘራል። መቶ የመን ሪያል ደግሞ በ69 ብር ከ05 እየተዘረዘረ ያለበት ሁኔታ ነው ያለው። ከትለን፣ የምንመለከተው የስትሬን ሽቅልን ነው። ዛሬ የስትሬን ሽቅል ትላንትናና ከትላንት ወደ ከነበረበት ሀምሳ ብር አካባቢ ቀንሶ የዛሬው ምንዛሪ የሚያመለክተው አንዱ የስሬን ሽቅል በአርባ ዘጠኝ ብር ከ83 ሀምሳ ሁለት እየተዘረዝረ እንደሆነ ነው። በፐርሰንት ልዩነቱን ስናስቀምጠው ትላንት ከነበረበት በዚህ ንጥብ አስራ አንድ አካባቢ ልዩነት እንዳሉ ያመለክታል። መቶ የስሬን ሽቅል እስካላችሁ ደግሞ መቶ የስሬን ሽቅል በኢትዮጵያ 83 ብር ከ52 በኦንላይኑ የጥቁር ገበያ መረጃ መሰረት እየተዘረዘረ እንደሆነ መረጃ ያመላክታል። እንቀጥላለን። ተመልካች አድማጮቻችን የኢንዲያ ሩፒ እንመለከታለን። በመቀጠል አንዱ የኢንዲያ ሩፒ በኢትዮጵያ ብር በአንድ ብር ከ86 26 ዝርዝር፣ መቶ የኢንዲያ ሩፒ ደግሞ በ186 ብር ከ26 ነው በምዝርዝር ላይ የሚገኘው። በመጨረሻ የምንመለከተው ታዲያ የፓኪስታን ሮቢ ነው የሚሆነው ለፓኪስታን ሮቢ ከምንናገርባቸው የምንዛሬ ተመኖች መካከል እጅግ በጣም ዝቅተኛው እንደሆነ ይታወቃል ከፍተኛው ደግሞ የኩዌት ዲናር እንደሆነ ይታወቃል የፓኪስታን ሮቢ የዛሬው ምንዛሬ እንደሚያሳየው በ0.5860 በዝርዝር ላይ ይገኛል መቶ የፓኪስታን ሮቢ ደግሞ በ58 ብር ከ60 ይዘረዝራል እንግዲህ ተመልካች አድማጮቻችን ለዛሬ ለመስከረም 22 ለታም ያዘንላቸው ምንዛሪዎች ይህንን ይመስሉ ነበረ። ላይክ ማድረግ እንዲሁም ሰብስክራይብ ማድረግ ያረሳ። ስለነበረን ጊዜ እናመሰግናለን። በያላችሁበት እያለ ዳርቻ ሰላም